አሚን በሉ የዛሬ ጁማ ዱዓችን፣ አሚን ለም ስትፈልጋለህ ያድርግልን። ዱዓችን ሙስተጂብ ሊሆን ይችላል። ያ የቤት ስራ አሬ ጁመዓ ነው ሄላችሁ፣ ውድ መዳም ጥሞች በሀገራችሁ በቤተሰቦቻችሁ ጋፋ ብላችሁ የምታሳልፉ አላህ ያድርግላችሁ። ሁሌ መዳም ቤት ሁሌ መዳም ቤት ከዳማ ሆነሽ ታውን አንቺ እራስሽ መዳም ሆነሽ አላህ ያሳይሽ አላህ አሰላሙ ዓለይኩም ወረህመቱላህ ወበረካቱ። ውድና ተከበራችሁ ቤተሰብ እንዴ ናችሁ ናችሁ ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም፣ ሁሉ መልካም። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ብዝት ይበልኝ እያልኩ ዛሬ በአዲስ ቪዲዮ ካችብእያለው ሰላማችሁ ይብዛ፣ ሰላማችሁ ይብዛ። እና ጠፍተናል ያው በራሳችን ነገር በግል ጉዳይ ቢዚ ሆነን ወደ ዩቱቡ ጣልጣል አርግተናል። እና ዛሬ እስ ሁላችሁም ይሄንን ቪዲዮ ላይክ ሼር ላይክ ሼር አድርጉ። ምክንያቱም ቪዲዮ መልቀቅ ከተውኩኝ አሁን ሳምንት ይሆናል። ዩቱቡ የራሱ ሪኮሜንድ እንዲያደርግልኝ የሚትወዱኝ ላይክ ሼር አድርጉ። መልካም ጁሙአ ብያችሁ አለው። ዛሬ ጁሙአ ነው። ሰሉ አለነቢ ሰለላሁ አለይሂ ወሰለም ሰለዋትን አውርዱ። ዛሬ ጁሙአ ነው ይላችሁ አለው። ከጠዋቱ ቪሎጌን አልቀረስኩም፣ ቪሎጌን አልቀረስኩም ቀርጻለሁ እያልኩ እያሰብኩኝ ነበር አልተመቸኝም ለመቅረጽ ራሱ። ከዛ ከጠዋቱ ፉኒ ፉኔን ጨርሼ አሁን ፏፍሽ ብያለሁ። ለሰላት ልንሄድ ነው ከባሌ ጋር ማለት ነው። አሁን ፏፍሽ ብለን ባሌም እየተስተካከለ ነው ሸሁር ምናምን። ለሰላት ልንሄድ ነው። መልካም ጁማ ብያቸዋለሁ። እስቲ በሌላ ቪዲዮ ቪሎግ በሌላ ቪሎግ ወይ በደሞ በሌላ በምርጥ ቪዲዮ እስኪመለስ ድረስ ይህንን ላይክ ሼር እያደረጋችሁ ከኔ ጋ ሁኑ እስከ መጨረሻ ይላችኋ ለው። ለሰላት እንሄዳለን። ካሜራ ማይወድ ሳዱላ ይዤ ተቸገርኩኝ። ካሜራ ማይወድ ሳዱላ ይዤ ተቸገርኩኝ። ቤተሰብ ምን ይሻላል? እና ለሰላት ለሁለት ነው የምንሄደው ዛሬ። ሁለታችን ፋፍሽ ብለን ኑር መስጅድ እንገናኝ። ላይክ ያደረጋችሁ እስከመጨረሻ ሰላም አትላቸው። እስኪ ሰላም በላቸው። ሰላም አትላቸው። ምንድን ነው ካሜራ አይበልሃል? እንዲ ያረከው ካሜራ አይበልሃል እኮ እና ቤተሰብ ሰላም አትላቸው። ማ ተጣልች? ያለው ሰላም አሊላቸው ም እያለ ነው። ለሚን መቶክ ያላስገባችሁ ሚናን እያለ ነው። በኋላ እንደዛ ነው አልከው ኧረ አስገቡን ተው፣ መቶ ኬ አሁን ጉዞ ወደ ወደ መቶ ኬ እየሄደ ነው። በጣም ነው የምናመሰግን። አሁን ኢንሻአላህ ቀስ በቀስ የሚመጣው አመት መቶ ኬ እንገባለን እላችኋለሁ። ሁላችሁም ላይክ፣ ሼር ቪዲዮ በማድረግ የሚፈልጉ ደግሞ በኔ ቁጥር ሀይ በሉልኝ፣ ችግር የለም ሳዱላ ስድብ ነው መሰለኝ። ሳዱላ ማለት እኮ ጎረምሳ ማለት ነው። በምንኛ በወለ ወሎ ወሎ ወሎ የዎች ማለት ነው። እንዳንተ ያለው ጎረምሳዎችን ሳዱላ ነው የሚሉት። ወሎ የዎች ወሎ የዎች ፍቅር ናቸው እኮ እና አንድ ነገር ልንገራቸው። አንዷ ማለት ነው በይሞ ገብታ ባልሽን በጣም ነው የሚወደው ድሮ እንደው ስጀነጅነው ነበር። እሱም ቢያለኝ እንጂ አለችኝ። አይገርምም። እኔቲ ዳሬን ለመጥበጥ ፈልገሽ ነው ወይ? የሚያስበሽ ነው አልኳት። ለምን ታደር ጠበቅ አድርግ ተሻላሽም አልኩ። በኋላ ላይ እሷ ላከ ሁለተኛ መሆን አምሯት ነው። እና ችግር የለም፣ ከጊዜ በኋላ እኔ ራሴ ድርልልሻለሁ። አይዞሽ። አሁን ግን እኔ ራሴ ቅድስት ዘራውን ራሱን ራስ ሳልጠቅ ለአንቺማ አሳልፌ አልሰጥሽም፣ አልኳት እላቸዋለሁ። እናቴ ትሩጥ ያለ ነገር ነው አልዋሸሁም። እና ችግር የለም በስሜ የሚነቱ ተፈለጋቸው ችግር የለም እኔ ስልኬን ከአስር ላስቀምጥላቸው፣ ስልኬን እና የስራ ሰው የሆንሽ ሲንግል የሆንሽ በቃ የሆነ ጸባይሽ አንደኛ የሆንሽ አላን የሚትፈሪ ካለሽ ሀይ ባይን፣ ችግር የለም ይድርልሻለሁ። ከጊዜ በኋላ አሁን አደለም። ግን ተባብረን ዩቱብ እንሰራለን ተባብረን አንዷ አዛች ጋር ብትቆም፣ እኔ አንቴ መሀል ላይ ከዛ ተከባል ማለት ነው። ታስፈልጋለች የሚታግዥን የቤት ስራ ሁሉንም ሚሰሪ ከሆነ

ምንም ሳልቀባ ቆንጆ ነኝ፣ ግጥም እያልኩ ቆንጆ ነኝ። ምንም መቶኝም አላልኩ ነገር ነው የሚቀባ እውነት ለመናገር የሆነው ነጭ ዱቄት ተቀብቶ ነው እና ምንም እንደዚህ ሆኖ ነው መስጠት ሜዳ ፊቴ እኮ ስድታለን ምንም ሳልቀባ ራሱ ይላ ቢቢ እንጂ የኔ ውድ ባል የኔ ውድ ወይ ቦርሳይ፣ ሰላት ሲገዱ ሰላት ሰላት፣ ባላችሁበት ሆናችሁ ሁላችሁም ሰላታችሁን አደራ። እ ሁለት ሺህ አስራ ሰባት ወጥቶ ያው አስራ ስምንት ሊገባ ነው። እድሜያችን እየሄዳ ነው ግን እኛ እድሜያችን እየጨመረ ነው። አዎ ሰው በድንገት እየሞተ ነው። ከለታት አንድ ቀን መሄዳችን አይቀርም። አላህ መፍራት አለብን። ሁሉ ጊዜ ሶላታችን መስገድ አለብን። ከይር ነገር ማሰብ አለብን። መተዛዘን አለብን። ከለታት አንድ ቀን መሄዳችን አንቀርም። ሁላችንም እኮ ተራ በተራ እንሄዳለን ማለት ነው። እስቲ አስቡት፣ ከለታት አንድ ቀን እኮ እንሄዳለን። ጥለናት ለምን እንሄዳት አለም ብዙ አትጨናነቁ። ብዙ ማጨናነቅ አያስፈልግም። የሰውን ሀቅ አትብሉ። አዎ የሰው ሀቅ፣ ሰውን የሚትበድሉ አላህን ልትፈሩ ይገባል። ምክንያቱም አሁን ብዙ ሰው እየሞተ ነው። እናቴ ትሩጥ ነቴን ነው። ትላንት ራሱ ምንም ያልታመመ ሰው ዱብ ብሎ ተነስቶ ዝም ብሎ ከመሬት ተነስቶ ሚገርማችሁ ነገር ሰፈር እኛ ሰፈር ነው ሚገርማችሁ ነገር፣ ምንም ሰው ሳይታመም ተነስቶ ዱብ እያለ ነው። ስለዚህ ዝግጆ የሆናቸሁ ጠብቁ። ሰላታችሁን ሲገዱ አኬራን ሁሌ አስታውሱ ይላችኋለሁ። አግቡ፣ ውለዱ ቶሎ ቶሎ፣ ጊዜ የለም። አላ ደግሞ ልጅ ይስጠን፣ ለምንፈልገው ይስጠን። ባል የሚትፈልጉ ባል ይስጣችሁ። አሚን በሉ። የዛሬ ጁማ ዱአችን ሙስተጂል ያድርግልን። ዱአችን ሙስተጂል ሊሆን ይችላል። የዛሬ ዱአ አሚን በሉ። ጁማ ነው። የልብ መሸታችሁን አላህ ይሙላላችሁ። እስትቅፋር እናብዛ፣ እስትቅፋር ዛሬ መቶ መቶ ጊዜ። አላህ ይቀበላችኋል ዱአችሁን። መልካም ጁማ ይሁንላችሁ። ሰግዳችሁ ሁለት ረካ ሰግዳችሁ ዱአ አድርጉ። ያረቢ ያረቢ በሉ በቃ፣ የልባችሁን ሁሉ ይስጣችሁ። ባለፈለጋችሁ ሳሊህ የሆነ ባል ይስጣችሁ። ልጅ የፈለጋችሁ ልጅ ይስጣችሁ፣ ይስጠን አፊ የሌላችሁ አፊ አላ ምስተፈለጋችሁ አፊ አላ ይስጣችሁ። ምስት የሌላችሁ ሳል የሆነችው ቆንጆ የሆነችው አሜን አላ ይስጣችሁ። እና ዛሬ ጁማ ነው እላችኋለሁ። የእኔ ውድ ማዳም ቅመዎች በሀገራችሁ በቤተሰቦቻችሁ፣ ሰቦቻችሁ ጋር ፋብላችሁ የምታሳልፉ አላ ያድርግላችሁ። ሁሌ ማዳም ቤት ሁሌ ማዳም ቤት ካዳማ ሆነሽ ሰውን አንቺ ራስሽ ማዳም ሆነሽ አላ ያሳይሽ አላ ማዳም ያድርግልሽ እና አሜን በሉ ሰዓት ሄደ ስድስት ሰዓት ሆነ። እዚሁ እንዲ ግማሽ ሰዓት እንደርሳለን፣ ችግር የለም። እና አሁን መስጊድ እንገናኝ። ባይ ባይ። ላይክ ማድረጋችሁን እንዳታው። አሁንም ቆይቼ ሊመጣ ይችላሉ። ቢዚ ነኝ ለዛ ነው ቪዲዮችን አለቀቁም። ሰሞኑ ምንም ነገር ለመልቀቅ አልተመቸኝም። ስለዚህ ይሄን ቪዲዮ ባካችሁ ዝም ብላችሁ ዩ ዝም ብላችሁ ላይክ አድርጉ። አይከፈልበት ምንም አይደረግበትም። ብሎ መጥፎ ክፉ ነገር የሌለው ቪዲዮ። ስለዚህ ሼር አድርጉላችኋለሁ።